ጤና ይስጥልኝ ተመልካቾች። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የእለቱ ዜናችን ተጀምረዋል። ከዜናዎቹ ጋር ሰብለጽጌ አብራች ቆይታ አድርጋለሁ። አብራችሁን ቆዩ። የጤናውን ዘርፍ በኢኖቬሽንና በጥራት ለመደገፍ በትብብር መስራት እንደሚገባ የጤና ሚኒስቴር ገለጸ። ኢኖቬሽን ለሁለንተናዊ የጤና ሽፋን በሚል መሪ ሀሳብ ዓለም አቀፍ የኢኖቬሽን ና ጥራት ጉባኤ በአዲስ አበባ ተካሂዷል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ልትሰጠን ባልደረባችን ረህመት አደም እዚህ ስቱዲዮ ትገኛለች። ረህመት እንዴት ቆየሽ? ሰላም ተመልካቾች እንዴት ቆያችሁ? የመጀመሪያው ዓለም አቀፍ የጤና ኢኖቬሽን እና ጥራት ጉባኤ በአዲስ አበባ በአድዋ መታሰቢያ እየተከበረ ጉባኤው እየተካሄደ ነው የሚገኘው። እንግዲህ ይህ ጉባኤ በዓለም አቀፍ ደረጃ የመጀመሪያው ነው። የኢኖቬሽን ለሁለንተናዊ የጤና ሽፋን በሚል መሪ ሀሳብ ነው እየተካሄደ የሚገኘው በጤና ኢኖቬሽን ጥራት የታካሚ ደህንነት በአገልግሎት ፍትሐዊነትና ሁሉን አቀፍ የጤና አገልግሎት ተደራሽነት ላይ ትኩረት ያደረገ ነው። ጉባኤው በጤና ኢኖቬሽን ዘርፍ ላይ የሚሰሩ ስራዎችን በተቋማት ባህል ለማድረግና በዘርፉም አለም አቀፍ ትብብርን ማጠናከርም የጉባኤው ሌላኛው ትኩረት ነው። በጤና ሚኒስቴር የጤና ስርዓት ኢኖቬሽን እና ጥራት መር ዘርፍ ዋና ኃላፊ ዶክተር ሐሰን አባስ እንዳሉት የጤናው ዘርፍ በዘመናዊና አዳዲስ ፈጠራዎች መታገዝ አለበት፣ ፈጠራዎች ደግሞ ጥራትን ያመጣሉ ብለዋል። በዚህም ደግሞ በጋራ መስራት ያስፈልጋል ነው ያሉት። ሐፍሳ አልሳኒ የ ዩኒሴፍ ተወካይ ናቸው። ሌላው በጉባኤው የተገኙት በዓለም ላይ የህጻናትና እናቶችን የጤና ሁኔታ ለመከታተል የሚያስችሉ የኢኖቬሽን ወይም ደግሞ የፈጠራ ውጤቶች አስፈላጊ ናቸው ብለዋል። በዚህም ደግሞ በዓለም አቀፍ ደረጃ የሚሰሩ የጤና ተቋማት በዚህ በጤናው ዘርፍ ላይ የሚሰሩ ዓለም አቀፍ ተቋማት የጋራ ቅንጅታዊ አሰራር ሊኖራቸው ይገባል ብለዋል። ኦዌን ካለዋ ከአለም የጤና ድርጅት የኢትዮጵያ ተወካይም ተገኝተው ነበር። የአለምን ጤና በአዳዲስ ፈጠራዎች በመደገፍ የህጻናትና የእናቶች የጤና ሁኔታ በሚሻሻሉባቸው ጉዳዮች ላይ መስራት ያስፈልጋል ብለዋል። ጉባኤውም ለዚህ እንደሚያገለግልና ይህን አላማ አድርገውም ነው እየተካሄደ የሚገኘው የኢኖቬሽንና ቴክኖሎጂ ሚኒስቴር ዶክተር በይሳ በዳዳ ተገኝተው ነበር። ይህ ዓለም አቀፍ ጉባኤም ኢትዮጵያ በዓለም አቀፍ የጤና መድረክ ያላትን ሚና ከፍ የሚያደርግ ከመሆኑም በላይ ከሌሎች ሀገራት ልምድ በመቅሰምና የራሷን የፈጠራ ስራዎች በማስተዋወቅ የሀገሪቱን እንዲሁም ደግሞ በዓለም ዙሪያ የጤና ሁኔታን አገልግሎት ላይ ጥራት ለማምጣት ትልቅ አስተዋጽኦ ይኖረዋል ብለዋል። የጤና ሚኒስትር ዲኤታ ሳርላ አብዱላሄ ባለፉት ሀያ ዓመታት የእናቶችና ህጻናት ጤና እየተሻሻለ መምጣቱን ገልጸዋል። በተለይም የቅድመና ድህረ ወሊድ እንክብካቤ እያደገ መምጣቱን ነው የተናገሩት። ነገር ግን አሁን ደግሞ አሁንም ቢሆን መሻሻል ስላለበት አዳዲስ ተግባራትን ማከናወን ያስፈልጋል ብለዋል። አሁን ላይ ደግሞ በአለም ላይ በስፋት እየተተገበረ የሚገኘውን የኤአይ ቴክኖሎጂን በመጠቀም በጤናው ዘርፍ ላይ የኤአይ ቴክኖሎጂ ሰፊ ስራን እየሰራ ነው። የፈጠራ ስራዎችን እየሰራ በጤናው ዘርፍ ላይ መሻሻልን እያሳየ ይገኛል እና አሁንም ቢሆን ይህን ቴክኖሎጂ በመጠቀም ለውጥ ማምጣት እንደሚያስፈልግ ነው የገለጹት። እንግዲህ እስከ አርብ በሚቆየ አለም አቀፍ የጤና ኢኖቬሽን ና ጥራት ጉባኤ ላይ የጤና ባለሙያዎች፣ ተመራማሪዎች ፖሊሲ አውጪዎች በእና እንዲሁም ደግሞ በፈጠራ ላይ እና በጤናው ዘርፍ ላይ የተሰማሩ ከ800 በላይ የሚሆኑ ሰዎች ይሳተፋሉ ተብሎ ይጠበቃል። በአካል ማለት ነው። ዛሬ የመጀመሪያው ቀን ተካሂዷል። በሚቀጥሉት ሁለት ቀናትም እንዲሁ የሚካሄድ ይሆናል። ሌሎች ደግሞ በበይነመረብ የሚከታተሉት ይሆናል ማለት ነው ጉባኤውን። የነበረኝ መረጃ ይሄ ነው። ሰብለ ረህመት፣ ለሰጠሽን መረጃ እጅግ እናመሰግናለን። ጥሩ ጊዜ ይሆንልሽ። አመሰግናለሁ። ቀጥለናል ተመልካቾች ለምክክር ሂደት ውጤታማነት መገናኛ ብዙሃን ስለ ሰላም ምክክርን ባህል ማድረግ ላይ ተግተው ሊሰሩ ይገባል ተባለ። እንደ ሀገር ብሔራዊ መግባባት ላይ እንዲደረስም የሀገራዊ ምክክር ኮሚሽን ቀሪ ተግባራትን በተያዘለት ጊዜ ለማጠናቀቅ እየሰራ ስለመሆኑም ተገልጿል። በተለይም ሰለሞን ዝርዝር አላት። በኢትዮጵያ የሰከነ የፖለቲካ ባህል እንዲገነባና ችግሮችን በውይይት የመፍታት ልምድ እንዲዳብር አካታችና አሳታፊ ምክክሮችን እያካሄደ የሚገኘው የሀገራዊ ምክ ኮሚሽን ወደ መጨረሻው ምዕራፍ እየተቃረበ ይገኛል። በአስራ አንዱም ክልሎችና በሁለቱ ከተማ አስተዳደሮች የተሳታፊ ልየታና የአጀንዳ ማሰባሰብ ሂደቱን ያጠናቀቀው ኮሚሽኑ ቀሪ ያላቸውን ተግባራት በአጭር ጊዜ ውስጥ ለማጠናቀቅ እየሰራ መሆኑን የኮሚሽኑ ኮሚሽነር ዶክተር ዮናስ አዳዬ ተናግረዋል። ከትግራይ በስተቀር ሌሎቹ ጋር ቅድም እንዳልነው እነዚህ ሶስቱን ስራዎች አጀንዳ ማሰባሰብ ስራ፣ ዲሞክራሲያዊ ልምምድ፣ ጥልቀት ያለው ውይይት እነዚያ እነዚያን ስራዎች በስፋት በተሳካ ሁኔታ አከናውነናቸዋል። የሚቀርቡ ስራዎቻችንን በተመለከተ ከውጭ ያሉ ትውልድ ኢትዮጵያውያንና ኢትዮጵያውያንን ወይም ዳያስፖራ ተብሎ የሚጠሩትን አጀንዳዎቻቸውን በከፊል ሰጥተዋል። እዚህ እነሱን ወክለው ያሉ አዲስ አበባ የሚገኙ የዳያስፖራ አባላት አጀንዳቸውን ከዛሬ ሶስት አራት ወር በፊት ሰጥተውናል። አሁን ደግሞ የሚቀርቡት በሁሉም ክፍለ ዓለም ያሉ ኢትዮጵያውያንና ትውልድ ኢትዮጵያውያን ወይም ዳያስፖራዎች አጀንዳዎቻቸውን የሚሰጡበት እንደዚሁም ተወካዮቻችን የሚመርጡበት መንገድ ተፈጥሮ ከነሱም እነዚህ ተወካዮችንና ና አጀንዳዎችን መሰብሰብ ይቀረናል። በሀገር አቀፍ ደረጃ የምናደርገው የመጨረሻው የምክክር ጉባኤ ይቀራል። አሁን ላይ የሀገራዊ ምክክር ኮሚሽኑ ይዟቸው የተነሳውን ዋና ዋና ዓላማዎች ከግብ ለማድረስ እና እንደ ሀገር ብሔራዊ መግባባት ላይ እንዲደረስ በቁርጠኝነት እየተሰራ መሆኑንም ኮሚሽነሩ ገልጸዋል። ሎጂስቲክስ ዝግጅት፣ ሌላው ደግሞ ስነ የአጀንዳ አሰባሰብ ስነ ዘዴዎቻችንን ማዘመን እና ማቀላጠፍ እና የተሰበሰቡ አጀንዳዎችን ደግሞ በየፈርጅ በየፈርጁ እነዚን ካቴጎራይዝ ማድረግ በጣም ትልቅ ስራ ነው። እስካሁን ድረስ ከ125 ሺህ የሚያህል ሕዝብ ኢትዮጵያን ያነጋገር ነው ኮንስቲቱዌንትስ ወይም ደግሞ የማህበረሰብ አባላት እና ደግሞ ባለድርሻ አካላት ከነሱም አጀንዳ ሰብስበናል። በአጠቃላይ እስካሁን እያደረግን ያለ ነው። እነዚህን ቶሎ ቶሎ ስትራቴጂችን እየቀያየን በተሰጠን ጊዜ በተሳካ ሁኔታ ለመፈጸም የተዘጋጀን ያለ ነው። ህዝቡ የሰጠውን አጀንዳ መረጥን፣ ከዚ ህዝቡ ተወያየበት፣ ከዚ ውሳኔውን አስተላለፈ። ውሳኔው ስራ ላይ መዋሉን ለተወካዮች ምክር ቤትና ለአስፈጻሚ ካቀረብን በኋላ ደግሞ የምንከታተልበት መሳሪያዎችም እንደዚሁ አሉ። ለሰላም ግንባታ መገናኛ ብዙኃንን ጨምሮ ሀገር በቀል እውቀቶች ትልቅ ሚናን ይጫወታሉ የሚሉት ኮሚሽነር ዮናስ አዳዬ ሁሉም በኃላፊነት ከሰራ ሰላማዊ የተረጋገጠ ኢትዮጵያንን ማድረግ ይቻላል ባይ ናቸው። የዚህ ሀገራዊ ምክክር አላማው አንደኛው ሀገራዊ መግባባት ማምጣት፣ ሁለተኛው እምነት እንዲፈጠር ማድረግ እምነት በህዝብና በመንግስት መካከል፣ በህዝብና በህዝብ መካከል፣ በቤተሰብም በጎረቤትም እምነት እንዲፈጠር ማድረግ ሶስተኛው ምክክርን ባህል ማድረግ። እነዚህ ሶስቱ ስራዎች እንዲሁ በሀገራዊ ምክክር ኮሚሽን ብቻ የሚሰሩ አይደሉም። ሚዲያ የማፍረስም የመገንባትም አቅም አለው። ስለዚህ ሚዲያ ሰላምን እንድናስብ፣ ሰላምን እንድናደርግ፣ ሰላምን እንድናውራ እንድንናገር፣ በየጊዜው ስለ ሰላም ግንባታ የተለያዩ ሂደቶች፣ ከሁሉም በላይ ደግሞ ሀገር በቀል እውቀት እኛን ኢትዮጵያውያን አንድ ላይ አያስተሳሰረን እጅግ አኩሪ ባህል አለን። እናንተ እዛሁፍ ስላላችሁ ይሄን ሁሉ ተጠቅመን ለምንድን ነው ለሀገር ግንባታ ማናውለው? ያንስ ማድረግ የሚችለው ማን ነው? ሚዲያ በዋናነት የሀገራዊ ምክክር ኮሚሽኑ ቀሪ ተግባራትን በማጠናቀቅ ሀገራዊ ምክክር ጉባኤ ለማድረግ ዝግጅት እያደረገ ሲሆን፣ አጀንዳቸውን ያላቀረቡ የታጠቁ አካላት በምክክሩ ተሳታፊ እንዲሆኑም ኮሚሽኑ በተደጋጋሚ ጥሪ ማቅረቡ ይታወሳል። በደብረ ብርሃን ከተማ አስተዳደርና በአጎራባች ባሶና ወረና ወረዳ የወተት ምርትን በጥራት ለማቅረብ በትኩረት እየተሰራ ይገኛል። በደብረ ብርሃን ከተማ አስተዳደር በቀን እስከ 100 ሊትር ወተት ይመረታል ብሏል። የከተማ አስተዳደሩ እንሰሳትና አሳ ሀብት ልማት ተጠሪ ጽህፈት ቤት በተመረጡ የመግቢያ ኬላዎች ላይ የጥራት ቁጥጥር በማድረግ ደህንነቱ የተጠበቀ ምርት ወደ ተጠቃሚው ማህበረሰብ እንዲደርስ እየተሰራ መሆኑን የከተማ አስተዳደሩ ንግድና ገበያ ልማት መምሪያ አስታውቋል። ጉዳይ ተስፋዬ ዝርዝራለሁ። በደብረ ብርሃን ከተማ አስተዳደር በቀን ውስጥ እስከ መቶ ሺህ ሊትር ወተት ይመረታል። ለማህበረሰቡ ጥራት ያለው ወተት እንዲቀርብ ለማድረግም ከተማ አስተዳደሩ ከአጎራባች ወረዳ ባለሙያዎች ጋር በመሆንም በጋራ እየሰራ እንደሆነ ተገልጿል። በወተት ቁጥጥር ስራ ላይ ያገኘናቸው የባሶና ወረና ወረዳ እንስሳትና ሰሀብት ልማት ተጠሪ ጽፈት ቤት የእንስሳት ምርትና እንስሳት ተዋጽኦ ቡድን መሪ ግርማ መካሻ እንዳሉት ከቁጥጥር ስራ በፊት የግንዛቤ ፈጠራ ስራ ተከናውኗል። የመጀመሪያው ፌዝ በፕሪካምፔን ወይም የቅድመ ዝግጅት ስራ ላይ ወተት ተረካቢውንም ወተት አስረካቢውንም አርሶ አደር አግኝተን የጋራ ውይይት መድረኮች ተፈጥረው ሰፊ ስራ ተሰርቷል። ከዚያ በኋላ ቀጥታ ወደ ሳይት መርጠን መጀመሪያ አካባቢ ላይ እስከ 25 24% ውሃ ግኝት ነበር ስቼክ ስናደርግ የምናገኘው በላክቶሜትር እንደዚሁ፣ የማታ ወተት በፊት ላይ ብዙ አይሰበሰብም ነበር እና የማታ ወተት ባለመሰብሰቡ ምክንያት ይበጣጠሳል እና በ68% አልኮል አያልፍም። ከዚያ በኋላ ግን በብዙ ሂደት ውስጥ አሁን የ68 ፐርሰንት አልኮል የሚያልፍ 98% የሚሆነው ወተታችን በ68ፐርሰንት አልኮል ያልፋል። ቸክ ሲደረግ በአልኮል ቴስት ገናለን። ይህ የምታየው መሳሪያ ነው። ለማህበረሰቡ ጥራት ያለው የወተት ምርትን ለማቅረብ እየተሰራ እንደሆነ የገለጹት የከተማ አስተዳደሩ ንግድና ገበያ ልማት መምሪያ የእንስሳትና እንስሳት ተዋጽኦ ግብይት ቡድን መሪ ዳዊት አሳምነው ጥራቱን ለማስጠበቅም ድንገተኛ ቁጥጥር እየተደረገ ነው ብለዋል። አሁን ባለው ሁኔታ መቶ ሺ ሊትር አካባቢ በከተማችን ይመረታል። ከዛ ውስጥ አርባ ፐርሰንቱ ወደ አዲስ አበባ ገበያ ይሄዳል። አርባ ፐርሰንቱ ደግሞ እዚሁ ሎካል አቀነባባሪዎች አሉ። ሀያ ፐርሰንቱ ደግሞ ለፍጆታ እዚሁ ከተማ ውስጥ ያገለግላል። ጥራቱን የተጠበቀ ወተት ለህብረተሰቡ ተደራሽ እንዲሆን በሳምንት ሶስት ቀን ድንገተኛ ቁጥጥር እናደርጋለን። የውሃ እና የመሳሰሉት ነገሮች ወተቱ ላይ እናገኝ ነበር። አሁን ላይ ግን በጣም ከፍተኛ መሻሻል ያለው ኦልሞስት እነዚህ አይነት ችግሮች ብዙም አይደለም። አሁን ላይ ያሉ ዋና ችግር ምንድን ነው? በወቅቱ ታልቦ ፍሬሽ ወተት ወደ ገበያ አለማቅረብ ትንሽ በዛ በኩል ያሉ ጉድለቶች ናቸው ያሉት እንጂ ከፍተኛ ለውጥ ነው ያለው። አሁን በተደረገው የግንዛቤና የቁጥጥር ስራ በወተት ምርት ጥራት ላይ ለውጥ መምጣቱን የገለጹት አቶ ግርማ የጥራት ጉድለት ሲያጋጥም እንደሚወገድም ጠቅሰዋል። 24-25% የነበረው የውሃ መጠኑ አሁን ወደ 0.5% የደረሰበት ሁኔታ አለና አሁን በዛሬውም ግኝታችን እንዳያችሁት በ68 ፐርሰንት አልኮል ማለፍ ያልቻለና የተበጣጠሰው ወተት ነው ያገኘነው። እንግዲህ ይህ ወተት ሲበጣጠስ አንደኛ የማታ ወተት ባለመሰብሰቡ እንግዲህ አምራች አርሶ አደራችን የሚያስቀምጥበት እቃ ከኬሚካል ንጹህ ላይሆን ይችላል፣ በተለያዩ ባክቴሪያዎች ሊበከል ይችላል እና የሚያጠራቅሙበትም እቃ ላይ ችግር ሊኖር ስለሚችል አጠቃላይ ከነዚህ ጋር ተያይዞ የሚመጣ ችግር ሊሆን ስለሚችል ኦልሬዲ ይህንን ወተት ወደ ማስወገድ ነው የገባ ነው። ዛሬ እንዳያችሁት የወተት ምርትን በውጤታማነት ለማስቀጠል በትኩረት እየተሰራ መሆኑን የገለጹት የከተማ አስተዳደሩ እንሰሳትና አሳ ሀብት ልማት ተጠሪ ጽህፈት ቤት የእንስሳት ምርትና ተዋጽኦ ባለሙያ ጌታቸው ወርቁ ናቸው። ባለፈው ዓመት በተወሰደው መረጃዎች ስናያቸው ዝቅተኛ አራት ሊትር ከፍተኛ ደግሞ እስከ አስር ሊትር የተጨመረ የጨመረችበት ሁኔታ ነው አንድ ላም፣ ግን ሁሉንም የላሞች ነጻነት በአግባቡ ከተጠበቀና በቂ ምርት እንዲያመርቱ ከተደረገ ይህን ያህል ምርት መጨመር የሚቻልባቸው ሁኔታዎች አሉ። ለምን ላሞቹ አቅማቸው ከፍተኛ አቅም ያላቸው ናቸው። እዚህ አካባቢ ላሞች ከፍተኛ ምርት መስጠት የሚችሉ ናቸው። አሁን እየሰጡ ያሉት 15፣ 16 እስከ 20 ነው፣ ግን እስከ 30፣ እስከ 40 የሚሰጡበት አብዛኛዎቹ ላሞች ወደ ዚህ ማምጣት የሚቻልባቸው ነገሮች ስላሉ እነዚህ ላይ አጠናክረን እየሰራ ነው ያለንባቸው ሁኔታዎች ናቸው ያሉት። በከተማ አስተዳደሩ 82 የሚሆኑ በወተት ምርት ንግድ ላይ የተሰማሩ ህጋዊ ነጋዴዎች መኖራቸውንና ቀጣይነት ያለው የቁጥጥር ስራ እንደሚከናወን ከመምሪያው ያገኘነው መረጃ ያሳያል። የዳሽን ቢራ አክሲዮን ማህበር በደብረ ብርሃን ከተማ አስተዳደር ለሚገኙ ከሰባ በላይ ስራ አጥ ወጣቶችን ወደ ስራ ለማስገባት የተለያዩ የቁሳቁስ ድጋፍ አደረገ። የተለያዩ የሀብት መፍጠሪያ መንገዶችን በመፍጠር አክሲዮን ማህበሩ ያከናወነው ተግባር በአርአያነት የሚወሰድ መሆኑ ተጠቁሟል። ወንዲፍራ ዘውዴ ዝርዝር አለው። የዳሽን ቢራ አክሲዮን ማህበር በደብረ ብርሃን ከተማ አስተዳደር ለሚገኙ ስራ አጥ ወጣቶች የልብስ ስፌትና ለመስሪያ ቦታ ግንባታ የሚውል ቁሳቁሶችን ድጋፍ አድርጓል። ከዚህ ቀደም ለስራ የሚያገለግሉ ቁሶችን ባለመሟላታቸው ወደ ስራ ለመግባት እንቅፋት ሆነብን ቆይተዋል ያሉት በአክሲዮን ማህበሩ ድጋፍ የተደረገላቸው ወጣቶች ናቸው። ድጋፉ ወደ ስራ እንድንገባም ያግዘናልን ብለዋል። ለሼድ መገንቢያችን ሚስማር ላሜራ ውድ ነው። በዛሬ ይህ ስጦታ ትልቅ ስጦታ ነው። ከልብ ቴንኪው ሳንላ እናልፈም እኔ የማስተላልፈው መልእክት ጥሩ ነው። እንደዚህ እርዳታ መደረጉ ለኛ ለስራጦች ማለት በየቦታው የሚንከራተቱ እንደኛ ብዙዎች አሉ። ይሄን የስራ እድል ያላገኙ ብዙዎች አሉና እንደዚሁ ለእንደኛ ያሉት እንደዚህ ቢፈጠርላቸው ፈጠርላቸው ከኛ ቦታ ይላሉ። እንደዚህ በጣም የሚንከራተቱት ማሽን ደግሞ ያው ድጋፍ እየተደረገልን ነው። እስካሁን አልሰራም በማሽን እጦት ምክንያት ማለት ነው። የደብረ ብርሃን ዳሽን ቢራ ፋብሪካ ማህበረሰብ አገልግሎት ስራ አስኪያጅ አቶ ጌታነህ ዝቄ አክሲዮን ማህበሩ በደብረ ብርሃን ከተማ አስተዳደር ለሚገኙ ከሰባ ለሚበልጡ ስራ አጥ ወጣቶች አስር የልብስ ስፌት ማሽኖችና ና ለሽድ ግንባታ የሚውሉ አራት መቶ ላሜራዎችን ድጋፍ አድርገንላቸዋልም ብለዋል። የግንባታ ቁሳቁስ እንደዚሁም የስራ እድል ፈጠራ ሊያግዙ የሚችሉ ቁሳቁስ ስርጭት ነው ያደረግ ነው። መሰረተ ግምቱ በገንዘብ ሲሰላ የስፌት መኪናው ወደ አራት መቶ አምሳ ሺህ አካባቢ ነው የሚሆነው። የአንዱ ዋጋ ከ አርባ አራት ሺህ በላይ ነው። ሁለተኛ ላሜራው አራት መቶ ላሜራ ሲሆን አንዱ ሺ አምስት መቶ ሂሳብ ነው በበፊት ዋጋ። አሁን እንግዲህ ጨምሯል ማለት ይቻላል። በገንዘብ ሲሰላ ወደ ሰባት መቶ ሺህ የሚጠጋ ነው። ምስማር እንደዚሁ ወደ 180 ኪሎ ግራም ምስማር ነው። ይህም በአጠቃላይ በገንዘብ ሲሰላ እያንዳንዱ ከ54 ሺ ብር በላይ ሊሆን ይችላል። አጠቃላይ ግምቱ 1 ሚሊዮን አርባ ሺህ አካባቢ ነው የሚሆኑ የደብረ ብርሃን ከተማ አስተዳደር ስራና ስልጠና መምሪያ ምክትል ኃላፊ ወይዘሮ አይን አለም ከፋለኝ። ከዚህ ቀደም ባሉት ጊዜያትም አክሲዮን ማህበሩ በተለያዩ የስራ መስኮች ለተሰማሩ ከአራት መቶ በላይ ወጣቶች ቋሚ ስራ እድል መፍጠሩንም አንስተዋል። ስራና ስልጠና መምሪያ በተለይ ከዳሽን ቢራ ፋብሪካ አክሲዮን ማህበር ጋር የተሻለ ግንኙነት አለው ብለን የምናስብበት ነው። ምክንያቱም በተለያዩ ዘርፎች ቋሚ፣ ጊዜያዊ ስራ እድሎችን ፈጥሯል ከዚህ በፊትም አራት መቶ በላይ ቋሚ ስራ እድሎች እዚሁ ተቋም ላይ ተፈጥረዋል። በተመሳሳይ ደግሞ በየጊዜው በየሁለት አመቱ የሚቀያየሩና ሽፍት የሚያደርጉ የተለያዩ የስራ እድል መፍጠሪያ ዘርፎች አሉን። የተለያዩ የሀብት መፍጠሪያ መንገዶችን በመፍጠር ረገድ አክሲዮን ማህበሩ ያከናወነው ተግባር በአርአያነት የሚወሰድ መሆኑን ተናግረዋል። አሁንም ማስፋፊያ ባደረጉ ቁጥር የተለያዩ የስራ እድል መፍጠሪያ ሀብቶች በመጡ ቁጥር ከተቋማችን ጋራ ለግለሰቦች ሳይሆን ለወጣቶች ስራ እድል መፍጠሪያ እንዲሆን ሀብቶችን በመስጠት የተሻለ ቅርርብና ግንኙነት ነው ያለን። እንዲያውም አብዛኞቹ የዳሽን ቢራን ተሞክሮ እንዲወስዱልን ነው በብዛት የምናስተላልፈው ማለት ነው። በመጨረሻ አጫጭር ጉዳዮችን ወደ እናንተ እናደርሳለን። ረህመት አደም ታቀርባቸዋለች። የኢትዮጵያ የዓለም አቀፉ ሲቪል አቪዬሽን ድርጅት ቁልፍ የሕዝብ መረጃ ልውውጥ ስርዓት የአባልነት ማረጋገጫ ማግኘቷ የኢትዮጵያን ፓስፖርት ደረጃ ከፍ የሚያደርግ መሆኑን የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ወይዘሮ ሰላማዊ ዳዊት ገለጹ። ኢትዮጵያ 15 ሀገራትን ባቀፈው የዓለም አቀፉ አቪዬሽን ድርጅት ቁልፍ የሕዝብ መረጃ ልውውጥ ስርዓት አባል መሆኗን የሚያረጋግጥ ሰርቲፊኬት ከዓለም አቀፉ የሲቪል አቪየሽን ተቋም መቀበሏን ዳይሬክተሯ ለኤቢሲ ዶት ስትሪም ተናግረዋል። ወይዘሮ ሰላማዊት የማረጋገጫ ሰርቲፊኬቱን ሲሆን ከዓለም አቀፉ የሲቪል አቪዬሽን ድርጅት ፕሬዝዳንት ተረክበዋል። በመርሃ ግብሩ ላይ የካናዳ ትራንስፖርት ሚኒስቴር ምክትል ሚኒስትርን ጨምሮ ሌሎችም የድርጅቱ ከፍተኛ ኃላፊዎችና የሀገራት ተወካዮች የኢንሳ ዋና ዳይሬክተር እንዲሁም በካናዳ የኢትዮጵያ ባለሙሉ ስልጣን አምባሳደር ተገኝተዋል። ዘገባው የኤቢሲ ነው። ኢትዮጵያዊ አብሮነትን ማጠናከር ላይ ያተኮረ ሀገር አቀፍ የክረምት ወራት የበጎ ፈቃድ አገልግሎት እንደሚከናወን የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤሮርጌ ተስፋዬ አስታወቁ። ሚኒስቴሩ በ2017 ዓ.ም የክረምት ወራት የበጎ ፈቃድ አገልግሎት ቅንጅታዊ ስራዎች ዙሪያ በአዳማ ከተማ ከባለድርሻ አካላት ጋር ውይይት አካሂዷል። በመድረኩ ላይ የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤሮርጌ ተስፋዬ እንዳስታወቁት በዘንድሮ አራተኛው ዙር የክረምት በጎ ፈቃድ አገልግሎት 52 ሚሊዮን ዜጎችን ተጠቃሚ ለማድረግ ታስቧል። በመርሃ ግብሩ በመላ ሀገሪቱ 31 ሚሊዮን በጎ ፈቃደኞች በተለያዩ የአገልግሎት ስራዎች እንደሚሳተፉ ገልጸው የበጎ ፈቃድ አገልግሎቱም ኢትዮጵያዊ አብሮነት ላይ ትኩረት አድርጎ ይከናወናል ብለዋል። የክረምት የበጎ ፈቃድ አገልግሎት መርሃ ግብሩ በጎነት ለኢትዮጵያ ከፍታ በሚል መሪ ሀሳብ ማህበራዊ ትስስርን ሊያጠናክሩ በሚችሉ ተግባራት ታጅቦ እንደሚከናወንም አስረድተዋል። ዘገባው የኢዜአ ነው። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ሲደርስ የቆየው የዕለቱ ዜናችን እዚህ ላይ ተጠናቋል። ስለ አብሮነታችሁ እናመሰግናለን። ጤና ይስጥልኝ።